ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለውላችሁ እግዚአብሔር ይመስገን። እንዲህ ዛሬ ቅመሞች ምን ሆኖ ነው የቀሩት? ሀይሚና ብራ አይመጡም ማለት ነው ማለት ነው። ለምን? ቢኮዝ ሁሉ ጊዜ የሚለቁት ሰባት ተኩል እስከ ስምንት ሰዓት ነበረ ቪዲዮ ማለት ነው። ኦሬዲ አሁን ስምንት ተኩል ሊሆን ነው፣ ዘጠኝ ሰዓት ሊሆን ነው በዱባይ አቆጣጠር ማለት ነው። እና በኢትዮጵያ ደግሞ ሁለት ሰዓት ሊሆን ነው። እና ምን ነው ዛሬ አይመጡም ማለት ነው። በጣም እኮ ነው የምናፍቁን። ስትቀሩብን፣ ምን ሆናችሁ ነው? አንጓጉታችሁን፣ አስጠበቃችሁን። ምን ተፈጠረ? በሰላም ነው ወይ የጠፋችሁት? እያየ ጠበቅናችሁ ነው፣ ቪዲዮ እስከሚለቅ ድረስ። የእውነት እያየሁት ነው ማለት ነው። አስር ጊዜ ቪዲዮ ለቀቁ፣ ቪዲዮ ለቀቁ፣ ቪዲዮ ለቀቁ፣ ከስልኬ ነው ወይስ ከምን ነው እያልኩ ኖቲፊኬሽን እያየሁ ነው። እና ምንም አይነት ነገር የለቀቁት ነገር የለም ገብቼም ሳይ ፎቶ ብቻ ነው ያለው የተደረገ የተለጠፈው ማለት ነው። ጨነቀኝ። ምን ሆነው ነው? በሰላም ነው ሃይሚሻ ብሩከ ብራ የበላ ጭባል ጨዋለ። እና ምን ሆነው ነው? እስቲ የምታውቁ ሰዎች ካላችሁ ነገሩን። ዛሬ በቃ ቀርተዋል ማለት ነው፣ እንጂ እንደዚህ ቪዲዮ አሳልፎ አይቀሩም። ለምን በፊት ላይ በረመዳን ሰዓት ነበረ እያረፈቱ የሚመጡት ማለት ነው የዛታ ጾም ስለሆነ አሁን ግን አልሬዲ ጾም አልቋል፣ ረመዳን የለም። ምንሆናችሁ ነው የቆያችሁብን? ስትቀሩ ጭንቅ እንደሚለን ታውቃላችሁ አይደለ ወይ? ምንሆናችሁን የጠፋችሁት? ዛሬ አትመጡም ማለት ነው? ዛሬ ቪዲዮዋና የሚናንተን ቪዲዮ እንዴ! አረ ጨረቋ፣ አረ ድምቀቴ፣ እንዴት ነክ? የት ናችሁ? ወዴት ናችሁ ያላችሁት? አረኞልኝ በጣም ጭንቅ ጥብብ ብሎናል። ያለ እናንተ አይደምቅልንም፣ ሰዓቱ ራሱ አይሄድልንም። ደስ የሚለኝ ነገር ደግሞ እኮ ሳያችሁ ማለት ነው የማብበው ነገር እንትን የምለው ነገር ደስ ይለኛል። በቃ እና የእውነት ይህን አሁን ድረሱ፣ እየጠበኳቸው ነው ማለት ነው ቪዲዮ ከለቀቁ ብዬ ማለት ነው። ስቲል አሁን ድረስ ራሱ ቪዲዮ አልለቀቁም ማለት ለምን፣ እነ ብሩክ እንደዚህ ሰዓት አሳልፈው አያውቁም። አንድ ጊዜ በጊዜ ነው የሚለቁት ኦልሞስት ሰባት ተኩል ሰባት ከሀያ ሰባት ከአርባ አምስት ድረስ ቪዲዮ ይለቀቃል የነሱ ቪዲዮ ማለት ስል ግን አሁን ደግሞ በጣም ምን እንደሆነ አላውቅም ግራ ገባኝ በጣም ጨንቆኝ ነው ዛሬ በቃ ስለማይመጡ ነው እንጂ ቢመጡ የሚመጡ ቢሆን ኑሮ በጊዜ ነበረ ቪዲዮ የሚለቀቅልን ማለት ነው እና እስኪ እስከ ስንት ሰዓት እንጠብቃችኋለን ካልመጡ ነገ ይመጣሉ ማለት ነው ወይኔ የብሩክ እና የሀይሚ አድናቂዎች ዛሬ ቪዲዮቸው ላናይ ነው ማለት ነው እና ምንም ምንም ምንም ምንም ምንም ምንም የለም በቃ አዲስ ነገር ማለት ነው ጨንቆኛል ምን ሆኖ ይሆን ቤተክርስቲያን የደሆን የማታ ጉባኤ ጠዋት ሄደው ነበረ ንግስ ማለት ነው እና እስካሁን አልመጡም ወይ እዚያ ሄደው መንገድ ተዘጋግቶባቸው ምናምን ይሆናል እንጂ የእውነት የመጡ ነበረ ማለት ነው። በጊዜ ነበር የሚመጡት ማለት ነው። ትናንታሁን በጊዜን ነው የሚፍታ ቤት የተለቀቀው ሁልጊዜ በጊዜን ነው እኮ የሚለቁት።